ኢሳምም እኮ ቁም ነገር ነገር ባያስብ እንደዚህ መኪና ምናምን አምጥቶ አይሰጥሽም ነበር። ቅድሜ ሰጥቶ ላንቺ ትዳር ተይዞ ነው ገንዘብ የሚሰበሰበው ገንዘብ የሚያዘው። ያንቺን ሰዓትና ያንቺን ጊዜ የሚያቃጥል ከሆነ ምን ያደርጋል? በላይ ትዳር ሽንያዥና እሱ ላይ እንትን ላይ መኪና ንወስዳለሁ ካለው ይሰጥ።

የምንሰራቸው የምንውልባቸው ቦታዎች ወንድሞቼ፣ እኛ ወዴት እየሄድን ነው? ፊት ለፊታችን ጀሀነብ አለ፣ ሲራጥ አለ፣ የቀብር የቅብር ጭንቅ አለ። ይሄንን እያወቀን ግን ችላ እንላለን። ፊልም ውሸት መሆኑን እያወቀን እናለቅሳለን። ጀሃነብ እውነት መሆኑን እያወቀን እንስቃለን። ወረብይ ሰተንተ በጌታ ይሁንብኝ። ስብሓንላ በጣም ልብ የሚነካ መልክት ነው። ለሁላችንም ይጠቅማል። አላህ ይጠብቀን። ወዴት እየድን ነው ያለ ነው የሚለው። ሁላችንም ራሳችን ልንፈትሽ ይገባል። በተለይ ሚዲያ ላይ የምንሰራቸው ስራዎች በጣም የሚያሳፍር ተግባር ነው። እንዲሁም ደግሞ ከሚዲያ ውጭም ሁላችንም ራሳችን ፈትሽ ላ ከጀሃነም ሁላችን ጠብቀን በጀነት ያሰባስበን። የሚገርም መልእክት ነው የጀማ። በጣም የሚያስደስት መረጃም አለ። ሳውዲ አረቢያን እንግዲህ ለተጎጂ ፍልስጤማዎች ማለት ነው ነፃ የሀጅ እንግዲህ ስጦታ ሰጥታለች። እስኪ በጋራ እንመልከት። ሳውዲ አረቢያ ለፍልስጤማውያን ነፃ የሀጅ እድል መስጠቷን አስታወቀች። የሁለቱ የመካና መዲና ቅዱሳን መስጂድ ባለ አደራ ንጉስ ሰልማን ቢን አብዱልአዚዝ አልሳኡድ ለአንድ ሺህ ፍልስጤማውያን ሁጃጆች ሙሉ ለሙሉ ወጫቸውን እንደሚሸፍኑ ተናግረዋል። ከፍልስጤም ሰማዕታት ቤተሰቦች ስረኞች እና የቆሰሉ አንድ ሺህ ወንድና ሴት ፉጃጆች በሳውዲ መንግስት ወጪያቸው ተሰናድቶ እና የዘንድሮ የ1446 ዓመተ ሂጅራ የሀጅ ስነስርዓት እንደሚከናወን በዛሬ ዕለት ትዕዛዝ አስተላልፈዋል። ትዕዛዙ በእስልምና ጉዳዮች ሚኒስቴር በዳዕዋና መመሪያ ቁጥር ስር የሚገኙ የሁለቱ ቅዱሳን መስጂድ የሐጅና ኡምራ የእንግዳ ፕሮግራም አካል እንደሆነ ተገልጿል። ሚኒስቴሩ ለፍልስጤማውያን ምዕመናን የሀጅ አፈጻጸም ለማሳለጥ ወዲያውኑ በአጠቃላይ ቅድ ማዘጋጀት መጀመ እንደሚጀመሩን ገልጿል። ይህ የንጉስ ሰልማን ቢን አብዱልአዚዝ አሳኡት ተግባር ለፍልስጤማውያን ህዝቦች ያላቸውን የማያቋርጥ አሳቢነትና ቀጣይነት ያለው ድጋፍ የሚያሳይ ነው መባሉን አረብ ኒውስ ዘግበዋል። የጀማ ማሻአላህ አላሁ አክበር፣ በጣም ነው የሚያስደስተው። ለአንድ ሺ እንግዲህ ፍልስጤማውያን ማለት ነው ከሸሂድ ቤተሰቦች እንዲሁም ደግሞ ከተጎጆዎች በጣም እንግዲህ የተለያዩ ለተቸገሩት ለአንድ ሺህ ፍልስጤማው ነው። እንግዲህ ነፃ የሀጅ ፕሮሰስ ሙሉ ነገር ጨርሰው ሳውዲ አረቢያ እንግዲህ ይህንን ነገር አሳክታለች ፈቅዳለች ማለት ነው። በጣም የሚያስደስት ነገር ነው። ኢንሻላህ ለወንድሞቻችን ለእህቶቻችን፣ ሁሌም ቢሆን አነርሳቸው ለማት ወዳለው በጣም የተቸገሩ በጣም ብዙ ፍርስራሽ ውስጥ ያሉ እናት አባታተው እንግዲህ የቲሞች ብዙ ነገር ነው እየተመለከት ያለ ነው። ከዕለት ከዕለት ደግሞ የተለያዩ ጉዳት እየደረሰባቸው ነው። ብቻ እኛ ወንድሞቻችን ልንደርስላቸው እንችላለን። እሱም ደግሞ በዱዋ ነው፣ በዱዋችን አንርሳቸው ለማለት ወዳለው ይህ በጣም የሚያስደስት መረጃ ነው። ኢንሻ አላህ በቅርቡ ሐጅ እንደሚያደርጉ ተስፋ እናደርጋለን። ያጀማ ሁላችንም ይመለከተናል። እናትና አባታችን ምንገላምጥ የምንሳደብም ጭምር በጋራ እንመልከት። እናቱን የሰደበ አባቱን የሰደበ የአላህ ቁጣ እሱ ላይ ይሆንበታል ወይም ይሆንበት አሉ ነቢዩ ሰላዋቱ ረቢ ወሰላሙ ዐለይ ቃለ ልሐቢቡ ሶለላሁ ዐለይሂ ወሰለም ኩሉ ዙኑብ ዩአኪሩ ላሁ ምንሃ ማሻ የትኛውንም ወንጀል አላህ ከዚያ ወንጀል በዱንያ መቅናት የፈለገው ሊቀጣን የፈለገው ደግሞ ለአፈራ ያቆያል። ኢላ የውም ልቅያማ እስከ ቅያማ ድረስ ሊያቆይ ይችላል። ፈጣን እርምጃ ላይው ስጅት ይችላል። ብዙ የብዙ ዘንቦች ላይ እንደዚያ ሊያደርግ ይችላል። አላ የፈለገውን ወንጀል የፈለገ እንደሆነ ወዲያውኑ እርምጃ ወስድባል። ኋለ ኢላ ዕቁቅ ልዋልደይ ወላጆችን ከማስቀየም ውጭ የሆነ ነገር ወላጆቹን ያስቀየመ ወላጆቹን ያስከፋ ሰው

የፈለከውን ስራ ታገኘዋለህ። ፍለዋኑ ወደሚቀጥለው ገ አላህ ይጠብቀን። ሁላችንም አብዛኞቻችንም ባንባልም፣ ነገር ግን ብዙዎችም አለን እንደዚህ አይነት ተግባር የምንፈጽም ነው፣ ወላጆችን የምንገላምጥ ታውቃላችሁ። ኡፍ እንኳን ማለት እንደማይቻል ይሁን ነገር ስንታዝዝ፣ ነገር ግን ሁላችንም ችጋ፣ ወላሂ በጣም የሚያሳዝን ነገር ነው። በተለይ አንዳንድ ሰዎች ሱብሃና አላህ፣ አላህ ይጠብቀን። የሁላችንም መጨረሻ አላህ አሳምርልን እና እንግዲህ በዚሁ በዱንያ ነው ዋጋዎችን የምንከፍለው። አላህ ሲፈልግ ደግሞ ለአኪራ ያስቀምጥልናል። ነገር ግን እንግዲህ የጀነት ራሱ የእናት እግር ስር ናት። ስለዚህ ቤተሰቦቻችን የወላጆቻችን ሀቅ በአግባቡ ለመወጣት እንሞክር። ነገር ግን ተወጥተው ምንም ነገር ብናደርግላቸው እነሱ አፍ ካላሉን ያጀማ አንወጣውም ሀቁ ማለት ነው። ነገር ግን አላህ ያገራለን ለሁላችንም ለማ ተወዳለው። ስለዚህ ቤተሰቦቻችንም ወላጆቻችን፣ ምንቆጣ፣ ምንሳድ፣ ምንገላምት ሰዎች ራሳችን እንፈትሽ። ነገ ከአላህ ዘንዳም በጣም የሚያራርቁን ነገራቶች ወደ እሳት የሚጨምሩን ዋነኛው ምክንያት ናቸው ያጀማ። ኢክራም እንግዲህ አባቷን ይዛ መጥታለች። አባቷም ደግሞ በስተመጨረሻ ወስኗል እንግዲህ ያው ያለውን ነገር ታውቁታላችሁ ብዬ አስባለሁ። ምክንያቱም ኢሳምን የተወችበት ምክንያት ኢሳም እስከዛሬ ድረስ አብረው ባሉበት ሰዓት ወደ ትዳር ውስጥ እንደማይገባና እና የአፍላጎት እንደሌለውም ጭምር ገንዘብ ገንዘብ ብቻ እንደሚያሮጥ ተመልከቱ። ወንዶች እዚህ ጋር የሆነ ነገር ልትይዙ ይገባል። እንዲሁም ደግሞ ከኢክራም አባት የተማርነው ትምህርት አለ። እሱን እንመለከታለን ወደ በኋላ ላይ እነግራችኋለሁ። ከተመለከታችሁ በኋላ እናንተም ይገባችኋል ብዬ አስባለሁ። በዚህ ጉዳይ ላይ እናንተም ሀሳባችሁን እፈልጋለሁ። መጀመሪያ ምን እንደተፈጠረ በአጭሩ ከአባቷ ጋር የተወያየችውን እንመልከት ኢሳምም እኮ ቁም ነገር ነገር ባያስብ እንደዚህ መኪና ምናምን ምናምጥቶ አይሰጥሽም ነበር። ቅድሜ ሰጥቶ ላንቺ ከምንም ከምን ነው ላንቺ ነው ቅድሜ ይሰጣሽ እና ያስብልሻል ይወድሻል። አሁን ደሞ እንደሚወድሽ ተገልጽልሻል ነው ሰው የሚለኝ ማለት ነው። እኔ ደግሞ በቃ ኦልሬዲ እስከ ዛሬ እንግዲህ ኢሳምን ካወቁት ሶስት አመት አራት አመት ሊሆን ነው አይደለ? ይሄን ያህል ጊዜ ምናምን ባይ ባይ ባይ ምንም ነገር ተስፋ አጣሁበት። ከዛ በቃ ተስፋ ሳጣ እኔ ምንም አማራጭ የለኝም። አጠገቢ የነበረ ሰው ያኛው ልጅ ነበረ። እሱ ደግሞ ቁም ነገር ስለሚያስብ ትዳርም ስለሚያስብ እና ቤተሰቤንም ስለሚወድልኝ እናንተን ያው አንተንም በቃ ምናምን ስለሚደግፍ ምናምን ነገር በቃ ቁም ነገረኛ ልጅ ነው ብዬ እኔ ወደዛኛው አይደለሁ እና ይሄን ሁሉ እርምጃ እዚህ ድረስ ከደረስኩ በኋላ ይሳም መጀመሪያ ቅድሚያ ልስጥ ያልኩትን ልስራ ለምናምን ነበረ እና በቃ ይሄው በእግርሽም ስትሄጂ ስትንከራተቺ ሳይሽ ምናምን ነው ይሄ መኪናም ከኔ ቅርብዬ የገዛሁልሽም ምንም እንትን ያልኩትም እና ያለውን ነገር አስተካክዬ ከዛ በኋላ ወደ ቁም ነገር ልገባ ነበር የነበረው ምናምን ነው የሚለው ይሰማል። እና አሁን ላይ እዚህ ሰርተን ምን ልወጥ እየቻለን እዚህ አብረን መሆን እየቻለን ለምን ትሄጃለሽ? እኔን ትተሽኝ እና እኔ አሁን በቃ እየከበደኝ ያለው የእዚህ በቃ እያደረገልኝ ይሄን መኪናም ይሄ ምናምንም ነው፣ ገባህ? ማረጉ እንዳለ ሆኖ ማረጉ ጥሩ ነው፣ አርጓል። አብራችሁ ሰርታችኋል፣ አብራችሁ እዚህ ደርሳችኋል። አብሮ መስራቱ ብቻ አይደለም እኮ አብሮ መስራቱ ብቻ ሳይሆን አብሮ መስራት ከሆነ አብሮ ወደ ትዳር አለ መሰየም ነበር። ትዳር ከሌለ ብሰሪው ምን ዋጋ አለው? ትዳር ተይዞ ነው ገንዘብ የሚሰበሰበው ገንዘብ የሚያዘው ያንቺን ሰዓትና ያንችን ጊዜ የሚያቃጥል ከሆነ ምን ያደርጋል? ምንም አይሰራ። ስለዚህ ያለውን ነገር አሁን በላይ ትዳርሽን ያዥና እሱ ላይ እንትን በይ። መኪና ነው ወስደው ካለ ይሰጥ። ልጅ መወለዱ በሰዓቱ ነው ጥሩ፣ ልጅ መፍራቱ ነው ጥሩ፣ ትዳር መያዙ ነው ጥሩ። ገና ብዙ ብዙ ብዙ ነገር ይጠብቅሻል። ይሻል

ከአንቺም ጋር ጨርሶ ከእኛም ጋር ቢጨርስ ኖሮ እስካሁን ካስተሳስረን ወደ ትዳር አለም ዋናው ለሰው ልጅ ምንድን ነው ማን ነው አልሐምዱሊላህ። ስለዚህ ምንም የምታጭበት መንገድ የለም። ምንጊዜም ታገኛለሽ፣ አልሐምዱሊላህ። ዛሬሽ ብትሽ ጥሩ ነው ብዬሽ ነው የማስበው። ስለዚህ ተስማምተናል። ምን ያደርጋል አለ። ምንድን ገንዘብ መሰራት ያለበት ገብቷችኋል። እዚህ ጋር ልትይዙት የሚገባ ሁሉም አባት እንደነሱ ቢሆኑ ብዬ ተመኘው። ምክንያቱም ያው ገንዘብ የሚሰራው ትዳር ከተያዘ በኋላ ነው ይበልጥ የሚገኘው ያው ትዳር ከተገባ በኋላ እርዚቁ የሚጨምረ ሌላ ሊባል የለ በእስልምናችንም ያን ነገር ለመጥቀስ ሞክረዋል። ስለዚህ እንግዲህ ቃል የተገባቡትን እንዲሁም ደግሞ ለእነሱ መስዋዕት የከፈሉለትን ሰው መተው አልፈለጉም የኢክራም አባት። ስለዚህ ከዚህም በኋላ እንግዲህ መወሰን አለብሽ አንቺ፣ መወላወል የለብሽም። በአግባቡ ሳምንትተሽ እንግዲህ ፊዛው መጥቷል። ወደ እሱ ጋር ሂደሽ ምንድን አብራችሁ መኖር አለባችሁ መውለድ አለብሽ? እስከ ዛሬ ድረስ ተቀምጠሻል። ስለዚህ ከዚህም በኋላ ትዳርሽና ይዘሽ አርፈሽ መሰብሰብ እንዳለብሽም ጭምር ብሎ መክሯታል ማለት ነው። እና ያው እንግዲህ ወንዶች ያው ቀድመን ገንዘብ እናሮጣለን። ያው ብዙዎቻችን በቃ እንበላለን አጠገባችን ያለን ሰዎች። በነገራችን ላይ ይሄ ነገር አይፈቀድም በእስልምና አንጻር። ፍቅረኛሞች እንደዚህ የሚባሉ ፓርት ማለት ነው። ነገር ግን ወደ ትዳር ለመገባት ከታሰበ ያው መነጋገር አለብን ብያስባለሁ፣ መግባባት አለብን። እሺ ያ ነገር ከተግባባን በኋላ ቆይ ገንዘብ ልስራ፣ ቆይችን ልስራ፣ ቆይችን እናደርግ እያለን ብዙዎቻችን አጠገባችን ያለን ሰው እናጣለን። በትንሹ ማለት ነው። ከዛ ሌላ ሰው መጥቶ ከገባ በኋላ እኔ ማግባት ፈልጋለሁ ምናምን ይላል ያ ሰው ማለት ነው። ያ ነገር ደግሞ አሳልፈው ቤተሰብ ከሰጡ በኋላ መመለስ አይችሉም። እና ያ ነገር ስላለ በዚህ ጉዳይ ላይ እናንተ ምን ትላላችሁ? ሀሳባችሁን ስጡ። በስተ መጨረሻ አባቷን ይዛ መታ። እንግዲህ ከኢሳም ጋርም ተለያይታለች። አንድ ቪዲዮ ልጋብዛችሁ እስኪ። ባሪያ ከሆንሽለት ባሪያ የሆንሻል። ክፍተታት ትፍጠሪ፣ ሰው ይገባብሻል። ሁኚ ለእሱ ቆንጆ ደምቀሽ ሰባቢለት ለፈኪያ ተመቻታ። ለማንኛውም ያው እንግዲህ ተለያዩ ማለት ፈኪያ ጋር ይሆናል ማለት አይደለም። ማ ይሳም ይመሻችሁ። ለማንኛውም በሆነ እኔ የተማርኩበት ትምህርት ስላለ ነው። ከኢክራም አባት የሆነ ነገር ወስጃለሁ። ስለዚህ እናንተም የሆነ ነገር እንደጠቀማችሁበት ተስፋ አድርጋለሁ። በዙሪያችን በአጠገባችን ያለን ሰው ለተወሰነ ነገር ብለን የሆነ የጣልነው ዕቃ ራሱ የሆነ የማንፈልገው ዕቃ ብለን ስንጥለው አንድን ዕቃ ያንን ዕቃ ደግሞ ሌላ ሰው መጥቶ ሲያነሳብን የሆነ ስሜት ይሰማናል። ለዛ ዕቃ እንደ አዲስ ፍቅራችን ጨምራልና፣ ያ ነገር ከመፈጠሩ በፊት ሁላችንም ነገር እንሰብበትም ለማለትም ጭምር ነው ይሄንን መልእክት እና ለማንኛውም በዚህ ጉዳይ ላይ ሀሳባችሁ ውስጡ። የዛሬ ቪዲዮችን ይህን ይመስል ነበር። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ መልካም